የኢትዮጵያ ቴሌቪዥን የስፖርት ዘገባ ክብር ሀገራችን ሲንቄ ባንክ ነው። ከልብ እናመሰግናለን። ለዜና ኢትዮጵያ ወደ አዘጋጀ ወዳዘጋጀልናቸው ስፖርታዊ ዜናዎቻችን ተሻገርን። አብርሃም ተስፋዬ ነኝ። አብራችሁን ቆዩ። በሲቢ የኢትዮጵያ ፕሪሚየር ሊግ ምድረገነት ሽረ ሲያሸንፍ ኢትዮጵያ ንግድ ባንክ ነጥብ ጥሏል። በሰባተኛው ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ድሬዳዋ ከተማን የገጠመው ምድረገነት ሽረ ሁለት ለዜሮ በሆነ ውጤት አሸንፏል። ዳንኤል ዳርጌና አቤል ማሙሽ የክለቡን የአሸናፊነት ኳሶችም ያስቆጠሩ ተጫዋቾች ናቸው። በውጤቱም ምድረገነት ሽረ በዘጠኝ ነጥቦች ወደ አስረኛ ደረጃ ከፍ ሲል፣ ድሬዳዋ ከተማ በአስር ነጥቦች ስምንተኛ ቦታ ላይ ተቀምጧል። በሌላ ጨዋታ ኢትዮጵያ ንግድ ባንክና መቀለ ሰባ እንደርታ የተገናኙበት መርሃ ግብር ሁለት አቻ በሆነ ውጤት ተጠናቋል። ኤፍሬም ሊጋሞና አዲስ ግዳይ ለኢትዮጵያ ንግድ ባንክ ኢቲካ ጅማ ና ምስሉ የማናሚን ደግሞ የመቀለ ሰብ አንድርታ እንግቦች ማስቆጠት ችለዋል። ንግድ ባንክ በ8 ነጥብ 12ተኛ ሲሆን መቀለ ሰብ አንድርታ በአራት ነጥቦች በሊጉ 18ኛ ደረጃ ላይ ተቀምጧል። በተመሳሳይ አርባ ምጭ ከተማ ከሀዲ ሀውሳን የተገናኙበት መራ ግበር አንዳቻ በሆነ ውጤት ተጠናቋል። ባለማየሁ ለሀዲያ ሆሳዕና ታምራት እያሱ ደግሞ ለአርባምንጭ ከተማ ኳስና መረብን ያገናኙ ተጫዋቾች ናቸው። አርባምንጭ ከተማ በሊጉ አንድም ጨዋታ ማሸነፍ እስካሁን ድረስ አልቻለም። በውጤቱም አርባምንጭ ከተማ በአራት ነጥቦች 19ኛ፣ ሀዲያ ሆሳዕና በሰባት ነጥቦች አስራ ስድስተኛ ደረጃ ላይ ተቀምጠዋል። ኢትዮጵያ የመጀመሪያውን የአፍሪካ የባህል ስፖርቶች ፌስቲቫል ለማስተናገድ መመረጧ ተገለጸም። ሀገሪቱ የባህል ስፖርቶች እድገት ላይ በሰራችው የላቀ አስተዋጽኦ ፌስቲቫሉን የማስተናገድ ድል እንደተሰጣትም የኢትዮጵያ ባህል ስፖርቶች ፌዴሬሽን ይፋ አድርጓል። ይበልጣል ሰውነት የባህል ስፖርቶች የአንድን አካባቢ ባህል ትውፊትና ያልተበረዘ ማንነት ለሌላው አካባቢ ለማስተዋወቅ ጉልሚና አላቸው። የባህል ስፖርቶች ከክርስቶስ ልደት በፊት በስድስተኛውና በሰባተኛው ክፍለ ዘመን ጀምሮ በኢትዮጵያ ይዘወተሩ እንደነበር የታሪክ ድርሳናት ያመላክታሉ። በኢትዮጵያ በአጠቃላይ 294 የባህል ስፖርት አይነቶች እንዳሉም መረጃዎች ይጠቁማሉ። ከእነዚህ የባህል ስፖርቶች መካከል አስራ አንዱ ሕግና ደንብ ወጥቶላቸው በአገር አቀፍና በክልል ደረጃ ውድድር እየተካሄደባቸው ነው። ገና ፈረስ፣ ጉግስ፣ ቀስት ኢላማ፣ ገበጣ፣ ኩርቦ፣ ትግል፣ ጉብና ሻህ በኢትዮጵያ ውድድር ከሚደረግባቸው የባህል ስፖርቶች መካከል ናቸው። እነዚህን ለዘመናዊ ስፖርት መነሻ የሆኑ ባህላዊ ስፖርቶችን ለማሳደግ ብሎም በሌሎች ሀገራት ለማስተዋወቅ በትኩረት እየተሰራ ነው ይላሉ የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዚዳንት ህይወት መሐመድ። እንደ ፕሬዚዳንቷ ገለጻ ባህላዊ ስፖርቶች በትምህርት ካሪክለም ውስጥ ተካተው ከአንደኛ ደረጃ እስከ ዩኒቨርሲቲ ድረስ እየተሰጡ ነው። የተማረ የሰው ኃይል ያስፈልጋል። ስለዚህ ትምህርትና ስልጠናው በራሱ የሀገራችን ባህላዊ ስፖርቶች በትምህርት ካሪክለም ውስጥ ተቀርጸው ትውልድ እንዲያቀው ባህሉን፣ እሴቱን አውቁ እንዲያድግ ከማድረግ ረገድ በትምህርት ሚኒስቴር ጋር በመስራት ትምህርት ካሪክለም ውስጥ የባህል ስፖርቶቻችን ተካተው ከአንደኛ ደረጃ እስከ ዩኒቨርሲቲ ድረስ፣ በዩኒቨርሲቲዎች ደግሞ የስፖርት ሳይንስ ዲፓርትመንት ላይ ትምህርቱ በክሬዲት ሳውር ይሰጣል ማለት ነው። ከሱ ጎን ለጎን ደግሞ ታዳጊ ፕሮጀክት ስልጠናዎችን እዚሁ በትምህርት ቤት ላይ ተማሪዎች ከትምህርት ሰዓት ውጭ ደግሞ በፕሮጀክት ስልጠናዎች ባህል ስፖርቱም ተካተው እንዲሰሩ በተወሰኑ ክልሎች ላይ ተጀምረዋል። ከተማ አዲስ አበባ ከተማ አስተዳደርን ጨምሮ ማለት ነው። ከጊዜ ወደ ጊዜ ጥናት እየተደረገ አዳዲስ ስፖርቶችም እየተካተቱ እንደሆነ አክለው ገልጸዋል። አሁን አስራ ሁለተኛው የአፋር ኮኢሶ ጨዋታ ጥናቱ አልቋል። በማስተዋወቅ ሂደት ላይ ነው ያለ ነው ቀጣይ ላይ ወደ ውድድር የሚገባ ይሆናል ማለት ነው። በዚህ ዓመት ደግሞ 2018 ደግሞ በኦሮሚያ ክልል አንድ ባህላዊ ስፖርት ጥናት የምናደርግ ይሆናል ማለት ነው። ፕሬዚዳንት ህይወት መሀመድ የኢትዮጵያ ባህል ስፖርቶች ፌዴሬሽን በመላው ኢትዮጵያ ጨዋታዎችና በሁለተኛው የወጣቶች ኦሎምፒክ ለመጀመሪያ ጊዜ ተሳታፊ እንደሆነ ማስታውሷል። በ2028 የሎስ አንጀለስ ኦሎምፒክ ኢትዮጵያን በቀስት ስፖርት ለማሳተፍ በማለም በዓመት በበርካታ ውድድሮች ላይ እየተሳተፉ እንደሆነ ነው ያመላከቱት። ከዚህ ባሻገር ኢትዮጵያ በአጭር ጊዜ ውስጥ የአፍሪካ የባህል ስፖርቶች ውድድርና ጨዋታዎች ኮንፌዴሬሽን ምክትል ፕሬዚዳንቱና መመረጧን ያነሱት ፕሬዚዳንቷ ይህም በርካታ እድሎችን ይዞላት እንደመጣ አስገንዝበዋል። ሀገሪቱ በሚቀጥለው ዓመት ታህሳስ ወር ላይ የሚካሄደውን የመጀመሪያውን የአፍሪካ የባህል ስፖርት ፌስቲቫል ታስተናግዳለች ብለዋል። በአጭር ጊዜ ውስጥ የኮንፌዴሬሽኑ ጋር በመጻጻፍ ነው እንትን ያል ነው ማሟላት የሚገቡልን ዶክመንቶች አሟላን። ስለዚህ በቅርቡ ተቀባይነት በማግኘት አፕሮቫል ላኩልን። እንዲሁም የእውቅና ፕሮግራም ነበር ዚምባብዌ ላይ። ስለዚህ በዛ እውቅና ፕሮግራም ላይ የሰራናቸውን ስራዎች ሁሉ እስካሁን እንደ ፌዴሬሽን የተሰሩትን ስራዎች ሁሉ ሪፖርት አቅርበናል። ሌሎችን በዛ ልክ ማለት ነው፣ ሌሎችም አቅርበዋል። ስለዚህ በጣም የነበረው ነገር በጣም ቆንጆ ነበር። ምንም እንኳን እኛ በአፍሪካ ባለ መሆን ብንዘገይም እንደ ሀገር ግን በርካታ ባህል ላይ በርካታ ስራዎች ተሰርተዋል። ስለዚህ በነበረው ምርጫ እንግዲህ የኮንፌዴሬሽኑ ምክትል ፕሬዚዳንት ሁኚ ተመርጫለሁ ማለት ነው። ከየካቲት 14 እስከ 22 በሐረሪ ክልል አስተናጋጅነት በሚካሄደው 23ኛው የባህል ስፖርቶች ውድድርና 19ኛው የባህል ስፖርቶች ፌስቲቫል ላይ ለመጀመሪያ ጊዜ የሌሎች ሀገራት የስፖርት አመራሮች በታዳሚነት እንደሚገኙም አመላክተዋል። 2026 ነው ፕሮግራሙ፣ ዲሴምበር ላይ ነው። የዛሬ ዓመት ማለት ነው እንግዲህ በጣም አጭር ጊዜ ነው ያለው። በጣም ሰፊ ስራ በጣም ጥልቅ ስራ ይጠበቅብናል። በዚሁም ጋር ደግሞ በደንብ ለመወያየት ለመነጋገር የኮንፌዴሬሽኑ አመራሮች የኛ 23ኛው ውድድርም ላይ ሀረር ላይ ይገኛሉ። ስለዚህ በዛ መልኩ ደግሞ የበለጠ ኤሞዩ ተፈራርመን በጋራ በቅንጅት ምንሰራ ነው የሚሆነው ማለት ነው። የኢትዮጵያ የባህል ስፖርቶች ፌዴሬሽን የባህል ስፖርቶች በሀገር ውስጥ እንዲዘወተሩና በውጭ ሀገራት እንዲተዋወቁ ከባለድርሻ አካላት ጋር በቅንጅት እየሰራው ነው ብሏል። የብሔራዊ ቡድን የአሰልጣኝነት ሚና ከመጓጓትና የፈጠነ ውጤትን ከመጠበቅ ባሻገር የተለየ ትኩረትና በቂ ጊዜን የሚፈልግ እንደሆነ አሰልጣኝ ውበቱ አባተ ተናገረም። አዲስ ቡድን ለማሰልጠን በመስማማት ወደ ላይቤሪያ ቀን ነው። የቀድሞ የዋሊያዎቹ አሰልጣኝ ውበቱ አባተ አስቀድሞ ከኢቲቪ ጋር በነበረው ቆይታ በሰጠው አስተያየትም የኢትዮጵያ ብሔራዊ ቡድን በሜዳና በደጋፊ ፊት በመጫወት የሚገኙ ድሎችን እንዲጠቀም ፈጣን ተግባራት መከናወን እንዳለባቸውም ጠቁሟል። ሰለሞን አባቦ ከአሰልጣኙ ጋር ቆይታ አድርጎ ተከታዩን ዘገባ አሰናድተዋል። እንደ ባለሙያ ባለሙያ ነኝ ብሎ ለመናገር ትንሽ የሚከብድበት ሰዓት ላይ ነው የደረስ ነው የቀድሞው የኢትዮጵያ ብሔር ያብና አሰልጣኙ ውበቱ አባት በዓመታቶች ልዩነት እየታየ ያለው የኢትዮጵያ እግር ኳስ አካሄድ ትክክለኛውን መንገድ ካልተከተለና የመፍትሄ ሀሳቦችን ካላስተናገደ ከዚህም በባሰ ችግር ውስጥ ሊገባ እንደሚችል ይናገራሉ። የአፍሪካ ዋንጫ ማጣሪያ ቅድመ ማጣሪያ ውስጥ ሊንገባ ሁሉ ይችላል። ቅድመ ማጣሪያ ገና ከነጅቡቲ ከነመናምን ተጫውተ ስታሸነፍ ገና ማጣሪያ ውስጥ ልትገባ ማለት ነው ግራፋችን ወዴት እየሄደ እንደሆነ ተመልከተው። ስለዚህ ቁጭ ብሎ በሰከነ መንገድ የኔ የኔ ሳይሆን የሚያዋጣው ነገር ምን ብናረግ ተፎካካሪ እንሆናለን የሚለው ሁሉም የራሱን ኮንትሪቢት አድርጎ ሼፕ ወዳለው ስራ ውስጥ መምጣት። የብሔራዊ ቡድን ግንባታና መዋቅር ከክለቦች ሚና በተለየ መልኩ ጊዜን፣ እይታና የተለዩ አማራጭ የትኩረት መንገዶችን ስለሚፈልግ አሰልጣኞች ይሄ ነጻነት ያስፈልጋቸዋል የሚሉት ውበቱ አባተ በየዘመናቱ የታዩ ጠንካራ ጎኖችን ከነባራዊ የኢትዮጵያ እግር ኳስ ክህሎቱ ጋር በማጣጣም ለቀጣይ አመታት የሚሆን መሰረትን መጣል እንደሚገባም ተናግረዋል። አንድን ብሔራዊ ቡድን ለመገንባት ጊዜ ይፈልጋል፣ ሰፊ ጊዜ ይፈልጋል ወይውንም ማወቅ አለብን፣ መንገዱንም ማዘጋጀት አለብን። ያ መንገድ ምን ይሁን ብዙ የሚያከራክር የሚያወያይ ነገር ሊኖር ይችላል። ፋይናሊ ግን ስትራክቸር ባለው መንገድ ውስጥ ጊዜ ወስደን ሰርተን መምጣት የማንችልበት ነገር አይታየኝም። ቆም ብለን ማሰብ አለበት። ከምናወራቸው መሰረታዊ የእግር ኳስ ሁኔታዎች ባሻገር ግን አንድ ቡድን በሜዳውና በደጋፊ ፊት ሲጫወት የሚያገኛቸውን እድሎችን የኢትዮጵያ ብሔራዊ ቡድን ባለፉት ዓመታት ማግኘት እንዳልቻለ የገለጹት አሰልጣኙ በቀጣይ ዓመታት ይህ የሜዳ ጥራትና የእውቅና ችግር ተፈቶ መመልከት እንደሚናፍቃቸውም ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። ከኒጀር ሶስት ለባዶ ስናሸንፍ ደጋፊ አልነበር። ማዳጋስካርን ባህር ዳር ላይ አራት ለባዶ ስናሸንፍ ባዶ ስታዲየም ነው የተጫወት ነው፣ በኮቪድ ምክንያት ማለት ነው። ከዙምባቤን እንደዚሁ፣ ከደቡብ አፍሪካ በባዶ ሜዳ ነው የተጫወት ነው። ከዛ በኋላ ደግሞ ሜዳችን ታገደ እና ደግሞ ሌሎች ጨዋታዎችን ጠቅላላ ከሀገር ውጭ ነው ያደረግ ነው ና ይሄ በህዝብ መካከል ታጅበህ የምታገኘውን የሆም አድቫንቴጅ ቲሙ አላገኘው ማለት ይችላለ። በሜዳ ፊት መጫወት በህዝብ ታጅበህ መጫወት ኢቭን፣ አሸንፈ ከህዝብ ጋር ደስታን ማጣጣም ለሀገርም፣ ለህዝብም፣ ለስፖርት አፍቃሪውም ለተጫዋቹም የምትፈጥረው ነገር ትልቅ ነውና፣ ኦፍኮርስ እየተሰሩ ያሉ ሜዳዎች አሉ። እነሱ በፍጥነት አልቀው ናሽናል ቲሙ ወደ ሜዳው ይመለሳል ብዬ ነው ማስበው። ከአሰልጣኝነት ሚናቸው ሰፋ ላለ ጊዜ እረፍት አድርገው እንደማያውቁ የተናገሩት አሰልጣኙ በቱ አባተ ከዚህ ቀደም ከሀገር ውጭ የሱዳኑን ቡድን አላሊ ሸንዴን ያሰለጠኑ ሲሆን ለሁለተኛ ጊዜ ከሀገር ውጭ በመውጣት በላይቤሪያዋ መዲና ሞኖሮቪያ የሀገሪቱን አንድ የሊግ ተወካይ ቡድን ለማሰልጠን መስማማታቸውም ተገልጿል። ክለብ ስልጠና ላይ የለውም እንጂ ያው ኳስ ባለበት አለው ሙሉ ጊዜ ነው ማሳልፈው። እዛ አካባቢ ነው ብዙ አራኩኝም። በቅርቡ ግን ያው ይበቃል ደግሞ ስትቆይ ደግሞ በዛው እንዳትረሳ ወደ ስራ መመለስ አይቀርም። ከውጭ ፖርቹጋል ከ17 ዓመት በታች የዓለም ዋንጫ ለመጀመሪያ ጊዜ አሸነፈች። በኳታር አስተናጋጅነት ሲካሄድ የቆየው ከ17 ዓመት በታች የዓለም ዋንጫ ፍጻሜውን ሲያገኝ ፖርቹጋል ኦስትሪያን አንድ ለዜሮ በሆነ ውጤት ማሸንፋለች። በካሊፍ ኢንተርናሽናል ስቴዲየም በተደረገው ጨዋታ ኒሲዮ የፖርቹጋልን የማሸነፊያ ብቸኛ ኳስም ከመረብ ማሳረፍ የቻሉ ተጫዋች ነው። 48 ሀገራት በተሳተፉበትና ለ20ኛ ጊዜ በተደረገው ከ17 ዓመት በታች የዓለም ዋንጫ ፖርቹጋል በታሪኳ ለመጀመሪያ ጊዜ ነው ሻምፒዮን የሆነችው። ለደረጃ በተደረገ ጨዋታ ጣሊያን በመለያ ምት ብራዚልን አራት ለሁለት በማሸነፍም ሶስተኛ ደረጃ ጃን ይዛ አጠናቃለች። ክቡራን ተመልካቾቻችን ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ።